ናርሲሲዝም ወይም ራስ ወዳድነት ከመቼውም ጊዜ በላይ አሁን ባለንበት ዘመን ላይ እጅጉን ጎልቶ የወጣ ትልቅ የባህሪ ችግር ነው። በጣም በአስከፊ ሁኔታ ብዙ ሰዎች በዚህ የራስ ወዳድነት ዘርፍ ውስጥ በሚካተተው የናርሲሲስት ፐርሰናሊቲ ዲስኦርደር ተጠቂ በመሆናቸው ራሳቸውንም ሌሎችንም እየጎዱ ይገኛሉ። ብዙ ሰዎች እንደዚህ አይነት ክሮኒክ የሚባል ደረጃ በደረሱ አለቆች፣ የትዳር አጋር ጓደኛና ቤተ ዘመድ ሰለባና ተጠቂ ይሆናሉ። በተለይ ደግሞ ማህበረሰባችን ስለ ናርሲሲዝም በቂ እውቀትና ግንዛቤ ስለሌለው ሕይወት ህመም ሆኖበታል። ለመሆኑ ናርሲሲዝም ምን ማለት ነው? ታሪካዊ ዳራውስ ከየት መጣ? እንዴት ተጀመረ? የሚለው ማወቅ ደግሞ ግድ ይላል። በግሪክ አፈ ታሪክ ውስጥ አንድ ናርሲሲስ የሚባል በጣም ቆንጆ ወጣት ነበር ይባላል። ይህ ናርሲሲስት የተባለ በጣም ቆንጆ ወጣት አንዲት የተፈጥሮ መናፍስት ከሆነች ኤኮ ከተሰኘች ሴት የፍቅር ጥያቄ ቀርቦለት አልቀበልም በማለቱ ምክንያት እንደ ቅጣት በገንዳ ውስጥ በተሞላ ውሃ ውስጥ ራሱን እንዲመለከት ተደረገ። ኤኮ የተባለችዋ ሴት ደግሞ ዙፍስ ከሚባል የመናፍስት ሁሉ ንጉስ ይባል ከነበረ አንድ መንፈስ ውበትን አድናቂ ስለነበር፣ ኤኮ ደግሞ በተራሮች አካባቢ የሚንቀሳቀስን መናፍስት የምትቆጣጠር ሴት ስለነበረች እሷን ለማጎብኘት ይሄዳል። ታዲያ የዙስን አካሄድ ስላልወደደችው በምትከታተለው ጊዜ ኤኮ እንደደረሰች እና በዚህ ምክንያት ሄራን ለማዘናጋት ስለሞከረች ሄራ ተቆጥታ እንደረገመቻት እና እዛ በኋላ ኤኮ የመጨረሻውን ቃል ከመናገር ውጭ ሌላ ምንም መናገር ሳትችል ቀርታለች። እንግዲህ ኤኮ ናርሲሲስን ለመጀመሪያ ጊዜ ስታገኘው እኔ እከሌ እባላለሁ ብላ ራሷን ማስተዋወቅ ስላልቻለች ናርሲሲስ በገንዳ ውስጥ ራሱን እየተመለከተ ለእሷ ትኩረት ሳይሰጥ በጣም ለረጅም ጊዜ መልኩንና ቁመናውን ሲያይ ቆይቶ በመጨረሻም በጣም በአሳዛኝ ሁኔታ ናርሲሲስ ወደተባለ አበባነት ተቀየረ የሚል አፈ ታሪክ አለው። በዚህ መሰረት ታዲያ ናርሲሲስም የሚለው ቃል በጥንታዊ ሮማውያን ጊዜ በነበረ ስልጣኔ በቲያትር፣ በድራማ፣ በሙዚቃ እንዲሁም በስነ ግጥሙ ረገድ እንደነ ሼክስፒር ያሉ ሰዎች በሚሰሯቸው የጥበብ ስራዎች ውስጥ በማጋተት እንደ ልዩ ተፈጥሮ ተደርጎ የሚወሰደው ያ ምናባዊ የሰው ባህሪ በአሁኑ ጊዜ እጅጉን ተቀይሮ አድጎና በልጽጎ በሰርክ ህይወታችን በአስከፊ ሁኔታ እየታየ ይገኛል። በ1927 ዓመተ ምህረት ላይ ቪሎክ ኤሊስ የተባለ ሰው ናርሲሲዝም የሚለው ቃል ለመጀመሪያ ጊዜ ኮይን አድርጎታል። ከዚህ በኋላ ነው እንግዲህ ናርሲሲዝም የሚለው ቃል በሰፊው ማብራራት በዚህ ዙሪያም ብዙ ጥናቶች መደረግና ታዋቂ ሳይኮሎጂስቶችን እንደነ ሴግመንት ፍሩድ ያሉ እውቅ ሳይኮሎጂስቶች ጭምር በዚህ ዘርፍ ላይ ጥናት ያደረጉበት። ናርሲሲዝም ብዙ መልክ አለው። የራስን ሀሳብ ብቻ ማጉላት፣ እኔ ብቻ ልክ የሉጣ ማለት፣ ራስን ከሌሎች ጋር እያስተያዩና እያወዳደሩ በተገኘው አጋጣሚ ሁሉ ራስን አግዝፎ ማየት ዋነኞቹ መገለጫዎች ሲሆኑ ዛሬ በዘመናችን የዚህ የናርሲሲዝም አስተሳሰብን ሀሳቦች ይዘው ከያሉበት ብቅ ብቅ ማለት የጀመሩበት ጊዜና ሰዓት ነው። አንዶቹ በጣም ተግባቢ በመምሰል ሰውን የሚጎዱ ለመጥላትም ጥቂት ምክንያት ብቻ የሚፈልጉ ያለ ምክንያት የሚጠሉ ይቅርታን ቃል በመጠቀም ጸረ ማህበራዊ ህይወት ናቸው ዘወትር ኤልሚባዮች አንዳንዴም ምስኪን መሳዮች በዚህም ደግሞ ሰውን የሚጎዱ በአጭር አማርኛ ናርሲሲስት መሆን ማለት በከባድ የራስ ወዳድነት ውስጥ ተጠምዶ ሌሎችን ዘወትር እየጎዱ መኖር ማለት ነው። ይህ ደግሞ ሴት፣ ወንድ፣ ህፃን፣ አዋቂ፣ ሽማግሌ፣ ጎልማሳ ሳይል ባህል፣ ሃይማኖት ሳይገድበው በከፍተኛ ሁኔታ እየተስፋፋ ይገኛል። ለመሆኑ ምክንያቱ ምንድን ነው? ተመልከቱ የማህበራዊ ሚዲያ አንቂዎች የሚሉትን ተመልከቱ የሃይማኖት መሪዎችን ብሽሽቅ፣ ተመልከቱ በጎ አድራጊነት ባዮችን፣ ተመልከቱ ህዝቡን በቅጡ ማድመጥ የተሳናቸውን መሪዎችና ፖለቲከኞቻችንን። በዚህ ሁሉ ውስጥ ፍንትው ብሎ የሚታየው ምንድን ነው ታዲያ? አንዳንድ ጊዜ በቃላት ሊገለጽ እንኳን የማይችል ከፍተኛ ደረጃ ላይ የደረሰ ራስ ወዳድነት ነው። ይህም ናርሴሲስት ፐርሰናሊቲ ዲስኦርደር ነው። ሁሉም ሰው በእርግጥ ሲወለድ ጀምሮ ራስ ወዳድ ሆኖ ሊፈጠር አይችልም። ራስ ወዳድነት ያው ሰው የሚማረው አደገበት ከተወለደበት ማህበረሰብ ነው። ታዲያ እነዚህ ሰዎች የብዙዎችን ድምፅ በተለይም ደግሞ ድምፅ የሌላቸውን የማህበረሰብ ክፍሎችን በማፈን የተካሉ ናቸው። የአያሌዎችን የህይወት ትርጉም እንዲጠፋ በማድረግም የሚደርስባቸው የለም። ስለሆነም በዕለት ተዕለት የጓደኝነት፣ የሥራ ህይወት፣ በትዳር እንደ ማህበረሰብ የእነዚህን ሰዎች ባህሪ መረዳት ራስን ካላስፈላጊ ጉዳት ይጠብቃልና ንቁ ከቻላችሁም ወዳጆቼ ስፍራ ቀይሩ። በምትቀይሩት አዲስ ቦታ ላይም አዲስ ነገር ቢፈልጉ ለውጥ አድርጉ። በዚህ ጊዜ በህይወታችሁ ትልቅ ለውጥ ትመለከታላችሁ። በዚህ ዝግጅት ከህይወት ልምዴ ያገኘሁትን በጥቂቱ አካፈልኳችሁ። በቀጣይ ቪዲዮ እስከምገናኝ መልካም ጊዜ ተመኘው።